የጌዲ መቄዶንያ ቀብር ስነ ስርዓት ተፈጽሟል። እጅግ በጣም በሚያሳዝን ሁኔታ በርካቶችም ያልጠበቁት ያሳቂታና መልከ መልካሙ ልጅ ማለፉ በርካቶችን እንዳሳዘነ ጭምርም ነው። በ17 ዓመቱ ከዚህ ዓለም ማለፉ በርካቶችን እንዳሳዘነ ነው። በ17 ዓመት እያለ ነበር የስትሮክ ተጠቂ የሆነው። ከዛ በኋላ በጣም የሚያሳዝነው ከአንገት በታች መንቀሳቀስና መራመድ እንደማይችል አልፎም ደግሞ በደንብ ማውራት እንደማይችል ጭምርም ነው። ፓራላይዝድ ሆኖ ነበረ። ብዙ ፈተናዎችን፣ መከራዎችን ካሳለፈ በኋላ ኋላ መቄዶንያ ገብቶ ጊዜ ጥሩ እንደነበረው ጭምርም ከዛም ደግሞ ብዙ ታዋቂ ሰዎች ሲገቡ እሱ ሳይጎበኙ አይወጡም ነበር። እሱም ደግሞ ከልቡ ሰውን ይወዳል፣ ለሰው የተለየ ፍቅር ነበረው። እሱ ራሱ ጤነኛ ሰው ቢሆን ዛሬ ምን ያህል ሰዎችን ይረዳ ነበር በማለት ነው በርካቶችም የገለጹ ያሉት። እጅግ አሳዛኝና ያምስኪን ልጅ ገና ራሱን ሳያውቅ ነበር ቤተሰቦቹ በሞት ያጣችው ማለትም፣ ታሪኮቹም ያሳያሉ። ኋላ ክስቱ ጋር ያለ ነበር ቢኒ መቄዶንያ፣ እግዚአብሔር ይስጠውና ወደዛ ወደ መቄዶንያ መርጃ ድርጅት ያመጣው እጅግ አሳዛኝ የጌዲ ህልፈትን በማስመልከት ቀብር ስነስርዓቱ መፈጸሙን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። ነፍስ ይማር። ሚኪነኛ አብሬያቸው ቆየሁት ከሚኪታ ብሮ ኮይንን ቻናል ሰብስክራይብ ማድረግ ወቅታዊና ጫጭር መረጃ ያገኘው